ደራሲና ጋዜጠኛ ቴዎድሮስ ተክለ አረጋይ እኛ ቤት የገባው ሿሿ ሲል በርሰ ጉዳዩ እንዲህ ይላል። አዎ በእርግጥም ሿሿ ነው። የቶኔቶር ኢቲኤል ዋካ ፕሮሞሽን ኤቨንት የወደ ማዶ ቲያትር ደራሲ ቴዎድሮስ ተክለ አረጋይን፣ አዘጋጆቹን ሴም አማኑኤል እና ስንታየሁ ታዬን፣ ተዋንያኑን ሸዋፈራሁ ደሳለኝን፣ ሀረገወይን አሰፋንና የኋላሸት ዘሪሁንን የመጀመሪያው ዓለም አቀፍ ጉዟችን መነሻ በሆነው ኬንያ ናይሮቢ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 የቲያትሩ ፕሮዲውሰር አቶ መሳይ አድማሱ ካሁን ቀደም በነበሩን ውይይቶች ላይ በግልጽ እኔ ዓላማዬ ቲያትርን መስራትና ሙያውን ማሳደግ አይደለም፣ ገንዘብ መስራት ነው ብሎን በግልጽ ነግሮናል። እኛም ግን አባባሉን እንደ መልካም ሀሳብ ነው የወሰደንለት። ምክንያቱም ገንዘብ መስራት የሚፈልግ ፕሮዲውሰርና እና ቲያትርን መስራት የሚፈልጉ ሙያተኞች ቢቀናጁ ውጤታማ መሆን ይቻላል ብለን ስላመንን ነበር። ኪነጥበባችን፣ በተለይ ደግሞ የቲያትር ጥበብ ገንዘብ ይዘው ሙያውን ለመስራት በንጽህና የገንዘብ ትርፍ ለማግኘት የሚፈልጉ ቀና ባለ ሀብቶች እጥረት እንዳለበት ይታወቃል። በመሆኑም አቶ መሳይ አድማሱን ከነ ግራ መጋባታችንም ቢሆን በቀናነት ነው የተቀበልነው። በአሰራራችን ወቅት በፕሮዲዩሰሩ በኩል አንዳንድ እንቅፋቶች ቢያጋጠሙንም ትልቁ ዓላማ ይበልጣል ብለን እያለፍናቸው ቆይተናል። ሁላችንም ከመስመራችን ወጥተን የልምምድ አዳራሽ ማግኘት፣ ስፖንሰር ማምጣት፣ ከኪሳችን እያወጣን የምግብና ሌሎች ወጪዎችን እስከመሸፈን ደርሰናል።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 የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ዛሬ ትንሽ ልብ በሚሰብር ዜና ነው የመጣሁት። ይኸውም አሁን የምገኘው ኬንያ ናይሮቢ ነው። እዚህ የመጣሁበት ምክንያት ወደ ማዶ የሚሰኘውን ቲያትራችንን ለማሳየት ነው። የወደ ማዶ ቲያትር ደራሲ ቴዎድሮስ ተክለ አረጋይ፣ ተዋንያኖቹ ሸዋፈራሁ ደሳለኝ፣ ሀረገወይን አሰፋና የኋላሸት ዘሪሁንን እንዲሁም ደግሞ በዝግጅቱ እኔ ሴማ ማኑኤል እና ስንታየው ታዬ ፋቡላ አዘጋጅተ ነው ለማሳየት ነበረ እዚህ ናይሮቢ የመጣሁት። ነገር ግን ምናልባት ቴዎድሮስ ተክለ አረጋይ ደራሲው በፌስቡክ ገጹ እኛም ቤት ሿሿ ገባ ያለውንም ግልጽ ለማድረግ ያክል ነው። ምንድን ነው የሆነው?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 ድንጋጤንም ምኔንም ዋጣ አድርጌ ደውዬለት ነበረ። ነገር ግን መሳይ ስልኩ አይሰራም፣ ኦንላይን አልነበረም። ያው እንደምታውቁት በዋትስአፕ ነው ኮንታክት ላድርገው የሞከርኩት ኬንያ ስላለሁኝ። ከዛ ቀጥታ የደወልኩት የቲያትሮ ደራሲና ተዋናይ ወደሆኑት ባልደረቦች ባልደረቦቼ ነውና ውይይት አደረግን። በጣም እነሱም ደነገጡ። ስለዚህ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 ስንነጋገር የነበረው እንደዚህ አልነበረም። ስለዚህ እኔ አሁን መልእክት ማስተላለፍ የምፈልገው እኔ ናምናችሁ ድርጅቱን ሳይሆን ወይም መሳይን ሳይሆን አታውቁት፣ መሳይንም ድርጅቱንም፣ ፕሮፋይል ምንም የምታውቁት ነገር የለም። እኔ ናምናችሁ ሙያተኛ ነው ሙያውን አይበድልም፣ ሙያተኛውንም ለክፉ አይሰጥም ብላችሁ አብራችሁ ይህን ፕሮጀክት ለመስራት ደፋ ቀና ያላችሁ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 በጣም በርካታዎች ማለት ነው። ምናልባትም ፕሮሞሽኑ ባይቋረጥ እና ትኬቱን በአግባቡ ሸጠን ቢሆን ኖሮ ከሁለት ቀን በዘለለ ቲያትሩ ማሳየት ግዴታ ውስጥ እንወድቅ እንደነበርን ያየሁት፣ በጣም በርካታ ኢትዮጵያና ኤርትራውያን እዚህ በስደት ያሉ ወገኖቻችን በጣም ተነሳሽነታችሁን አይቻለሁኝ። ፍላጎታችሁን፣ ናፍቆታችሁን አይቻለሁኝ። የእውነት የእውነት እግዚአብሔር ስጥልን፣ እንመጣለን እንመጣለን። ሌላው ግን እኔም እሱም ኦርቶዶክስ ነንና እጅግ በጣም የምወዳት እናቴን የቅድስት ወላዲት አምላክን ስም ስለጠራብኝ አብረንም ደግሞ በጋራ የተለያዩ ገዳማት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 ጠብቁን ማለት ፈልጋለሁ። እጅግ በጣም አመሰግናለሁ። ሰላም ጥነስትልኝ በመላው ዓለም የምትገኙ ኢትዮጵያ እናንተ በጋራ የገባናቸውን ቃሎች ታውቃለህ። እናንተ በጋራ የረገጥናቸውን ቅዱስ ስፍራዎች ገዳማት ታውቃለህ። ፍርድን ከእግዚአብሔር ጠብቃለሁ። እንዲሁም ደግሞ በመላው ዓለም ያላችሁ ኢትዮጵያውያን ጠብቁን ማለት ፈልጋለሁ። እጅግ በጣም አመሰግናለሁ። ሰላም ጥነስትልኝ በመላው ዓለም